ሶፍትዌሮች ናቸው። ይሄ ቡሩኬን የሚመስል ልጁን እሱ ቡሩኬኑ ተብለው እያወሩ ነው። ለእኔ ራሱ ደርሶብኛል። ፎቶ አለ። ይሄ ልጅ እኮ ከኢትዮጵያ ውጭ ነው ያለው የሆነ ግን የፎቶ አይደለም፣ አይቻለ ቲክቶክ ብቻ ነው እሱን የሚመስለው። ሌላ ማንነት ምንም እሱን የሚመስል ነገር የለም። ሲጀምር ብሩኬ እንደዚህ አይሆንም። የእሱ ጠላት ስላለ ነው እንጂ፣ እንዴት ትዘል እንዴ! የዛኔ ትዝ ይልሻል፣ ዳንኤን ራሱ እንዴት እንዳደረገው። እንደዚህ ማርታይዝ ማለልን ካላመጣት ምናምን ብሎ ስንትና ስንት ደረጃ እነተዳረሱት። ሲጀምር መቻማ እንዴ በክብሩ አይደራደርም። አሁንም ሀይሚ ራሱ ቶሎ በአጭሩ ካላደረገች ብትመለስ ሀይሚ ራሱ በአጭሩ እንትን ካላለኝ በእንደዚህ አዎ በእንደዚህ ከመጣ ከመጡበት በጭራሽ ሁሉንም ነገር ሊታይ ይችላል። በክብሯ ይደራደር። የቅርብ ዘመድ ካለ የሀይሚን መምክር አለበት

ሰው በጣም ታምናለች። ከኔ በፊት ካንተ በፊት ከኔ በፊት ያለ ነገር ሆነ እሺ፣ ግን ከኔ ጋር ሆነ እሱም ከአንቺ ጋር ሆኜ ምንም ያደረኩት ነገር የለም፣ አምጪ አላት እኮ ሰው ግን ሁለቱን ለማለየት በጣም ቆት ለምን ሰው ለምን ሰው ሆኑ ብለው በተለይም ከብሩኬ ጋር እንዳትሆን ምሰሩ ነገር አለ። እኔ እንጃከእሱ ጋር እንዳትሆን እንዳትሆን የሚያረጉ ነገር አለ። በእናታችሁ ኮሜንት ራሱ ጥሩ ጥሩ ቃል ጻፉላችሁ። የሰወሬ ባት ሰማ ብሩክ ያለ እኮ ለኔ እሳት ነገር ራሱ ማመጣቷ ራሱ አይጠበቅም። ለምን ይዛላት መጣት? እሷን እኔ እኮ አልፈልግም እንደዚህ መሆን። እኔ እሷን እንደሚፈልጋት ታውቃለች። ለምንድነው የሰው ወሬ የሚሰማው? ለኔ እሳት ነገር ለምን እንደዚህ ነው ብላ ታወራለች ብሎ የተቆጣው እንትኖሱ ያሳየው ስለተናደደ ነው እንጂ እኔ አርግ ያለው የምልህ እኮ እሱ አርጎ ሳይሆን ስለተናደደ ነው። እናንተ ደግሞ ለክፉ ነገር አታስቡ። አዎ እግዚአብሔርን መልካም ነገር ጻፉላችሁ። ሁለቱን አንድ የሚያደርግ ነገር በእግዚአብሔር ማታ እግዚአብሔር ምንትራፈልከኛው ጥላው ስለመጣችማ ይናደዳል እኮ። ጥላው ስለመጣች ተናዷል። ተናግሯል እኮ ትዕግስት አድርጓል። በዛም ትዕግስተኛ ሆኗል እንደው ሁሉም ነገር ችለው የወንድ ችግር እኮ እናት አታቁም። በእናት ለሷ እናንተ ጥሩ ቀር ጻፉላት፣ በእግዚአብሔር መልካም ነገር ጻፉላት። እግዚአብሔር ዛሬ ደግሞ እሷ ትዘቀዘቃለች፣ ትናንትና እሷ ሲዘቀዘቅ ነው። ኧረ ባለጌ ናቸው ሕዝቡ ይረገጣሉ፣ በጣም ነው የሚናገሯቸው። ቅሬታ እንኳን ቢኖራት ለሱ ብትነግረው አሪፍ ነው፣ ምክንያቱም ከምን የሰው ወሬ ከምትቀበለ እንጂ እንደዚህ ውስጥ ላይ ይዛ

ሳይጨርስ ነው ለወንድሜ እኮ ያው ጥሎ መጣ እኮ። አየሽ አይደል እንዴ?

እሷና እሱን ለማላየት ነው የፈለጉት፣ ሌላ ነገር አይደለም። እነሱ እኮ አሁን ማለት ሰው ክፋት እንደሚያስብባቸው ያውቃሉ። ግን ደግሞ ምንድነው ሃይሚን ያገኟት አሁን። እሱ እኮ እሱ አዎ እሷ እሷ ታገኝታለች ታገኝታለች ነፃ እኮ ነው እሱ ጠንቅቋ አቋለለ እሱም በእንደዚህ ቦታ አይሰጥም? ያኔ ሁላችሁ ሁሉም የሚያውቅው ነገር ነው ግን ምንድነው ቶሎ ካልተናገረች እሱ ሌላ ችግር ውስጥ ይገባል ቶሎ ካልተናገረች በእንደዚህ ከመጡበት በጣም ይከብደዋል ምክንያቱም አንድ ነገር እዚህ ውስጥ ዩቲዩብ ላይ ምናምን ኮመንት የምትጽፉ ምናምን ካላችሁ ማለት ነው። ለሃይሚ ኮመንት ግዴታ ማጻፍ አለባት። ለምን መሰላችሁ? አሁን እሱ ያለ ነገር እሱ ምን እንደሚል ታውቃላችሁ? አላቅም ያለ ነው። አላቅም ያለ ነው። ገባሽ? አላቅም ያለ ነው። እሷ ግን ምንድን ነው፣ እኔ አሁን ፍጼንም ቢሆን ማለት ነው፣ ዛሬ ፍጼም ጥፋት አለበት። እንዴት ጥፋት እንዳለባችሁ ታውቃላችሁ? እሷን ይዞ ማምጣት አልነበረበት። እውነት አልነበረበት። እሱ በመልካም ነገር አስቦ ነው። ለምን መሰላችሁ? ሁለቱ አንድ ለማድረግ አሁን እሱ በጣም ተናዷል። በጣም በጣም ተናዷል። ስለዚህ ፊፄ ከቡሩኬ ጋር ተገናኝቶ በደንብ እኮ ነው፣ እውነት እኮ ነው። እውነት ከሆነ ይሄ እኮ ድራማም እኮ ሆኖ ይችላል፣ ውዶቼ ድራማም ይሆን ይችላል። ግን እንደው ምንም ቢሆን ፊፄ ነገር ነው፣ በእናትሽ አይሆንም። ተገናኝቶ እንደዚህ እንደዚህ እንደዚህ ያለች ነው ቡሩኬ፣ አንተ የምታስተውሰው ነገር አለ፣ በስራ በኩል የተገናኝነው ሰው አለ፣ ምናልባት የሆነ ነገር አለ። አሁንም እዚህ በርም እንደዚህ ከሆነ መቼም አይገባል መቼም አይግባም። ይመን ይባል ሁለቱን ሰው ያለው ልጆች ናቸው እየበጠበጠዋል። አጠገባቸው ቁጭ ብሎ ያለው ሰው ማይሆን መረጃ አላት